እንዳደርሽብኝ አልደርስብሽም። የማይሆነው ደግሞ ዛሬ ምን ተገይቶ ነው? ብዙ ነገር እንዳላሳለፋችሁ ምንም እንደማይተዋወቅ ሰው ሆናችሁ የምትነጋገሩት። በነገራችን ላይ እዚህ ደረጃ ያደረሳችሁ የሁለታችሁም ጥፋት ነው። ሁለታችሁም ጋር ትልቅ የጥፋት አለ። ነገር ግን ብሩኬን ብትሆን እንደዚህ ክርር ያለ ውሳኔ የሚያሷስን ደረጃ ትደርሳለህ ብዬ አላስብም። ምክንያቱም ከዚህ በፊት ሀይሚ ቤት ስትመጣ ፍቃድ አግኝታ አይደለም የመጣው። ሀይሚ እንዳትመጣ እያለች ነው በግድ መተ አንቺን መጠበቅ አለብኝ፣ አንቺን ቴኬር ማድረግ አለብኝ ብለህ የመጣውኝ። ስለዚህ አሁን ደግሞ አትሂድብኝ እያለች ልጁ የሆነ ነገር ሊያደርገኝ ይችላል፣ በቃ አትሂድ እያለች ጥለህ መሄድ እኔ ተገቢ ነው ብዬ አላስብም። ከዛም በላይ ደግሞ እኔ በጣም ያሳዘነኝና በጣም ያስገረመኝ ነገር ሁለታችሁም ጋር መለየት መለየት የሚለውን ትደግፉታላችሁ። ለምንድን ነው ብዙ ነገር አሳልፋችሁ አይደል እንዲ፣ በህይወታችሁ ላይ ክፉንም ደጉንም በቃ በጎ ነገሩንም ሁሉንም ነገር እኮ ሀይሚዬ ለብሩኬ ብሩኬ ለሀይም እጅ ለጅ ተያይዛችሁ አሳልፋችኋል አይደለ። ኦዲየንስ ጋር ራሱ እናንተ ሁለታችሁ እጅ ለጅ ስለተያያዛችሁ ነው ኦዲየንስ ራሱ በጣም ወዷችሁ አክብሯችሁ ያገነናችሁ። ገባችሁ አይደለ? እና ታዲያ ለምንድን ነው ሁለታችሁም የመለያየት ነገሮችን እንዲ የምደግፏቸው? እዚህ ጋር አሁን ሀይሚገም ተመሳሳይ ስሜት ብሩኬ ጋር ተመሳሳይ ስሜት አውቃለሁ። ወጣቶች ናችሁ ግን ደግሞ ካሳለፋችሁት አይበልጥም ዛሬ ላይ ያላችሁበት ማለት ነው። ገባችሁ አደለ? የምሬ ነው። እኔ ዛሬ በጣም ምን እንጃ ግራ ገብቶኛል ሁላ ማለት ነው። ምን ማለት እንዳለብኝ ሁላ አላውቅም። እንግዲህ ብሩኬ ትናንትና ሀይሚ በተናገረችው ነገር ነው በቃ ሀይሚ ካልተወቹ ነገሩን ካረሳችሁ እንደገና ደግሞ መከባበር፣ በተለይ ደግሞ አታከብረኝም አይነት ነገር ነው ሙድ እያራመደ ያለው አው እኔ እዚህ ጋር መናገርን ፈልገው ሀይሚና ብሩኬ ጋር ችግሩ ምንድን ነው? አንደኛ ደረጃ መደማመጥ፣ በጭራሽ አይደማመጡም። ነገሮችን ቀስ ብለው መፍታት፣ ተነጋግረው መፍታት አይችሉም። ከዚህ በፊትም ብዙ ደረጃ የሚያዳርሳቸው ነገር እንደዛ ነው። ብሩኬ ቀዝቀዝ ሲል ሀይሚዬ በጣም ትናደዳለች፣ ኦቨር ትሆናለች። ሀይሚም እንደዛው ቀዝቀዝ ስትል ብሩኬ እንደዛ። አይስማሙም፣ ሲጀመር አይደማመጡም። ያ ነገር ምን ወሰደው? አታከብርኝም አላከብርሽም። እንዴት ነው አንግባባ? የሚየተግባባን ስላልሆነ መለየት አለብን። መለየት በነገራችን ላይ መፍትሄ አይደለም። ወጣት ናችሁ አውቃለሁ። ከዚህ በፊትም ሃይምዬ በነገራችን ላይ ስማርት ነሽ አውቃለሁ። ግን ከዚህም በላይ ስማርት መሆን ይጠበቅብሻል። ሴት ልጅ በጣም ብልጥናት ነገሮችን ቀዝቀዝ አርጋ በማየት ነው። እንደገና ደግሞ ወንድ ልጅ እንዴት መያዝ እንዳለባት ከዚህ በፊት ራሱ ሙሽዬ ስነግርሽ ነበር አይደል? ሃይምዬ ማለት ነው ሴትናት ወንድን እንደፈለገች አርጋ መያዝ የምትችለው ሴትናት ብልጥናት ሴት ልጅ እያለች ነበርና፣ ነበር እና ስለዚህ ሀይሚዬ በመጀመሪያ ተረጋግተች ነገሩን አቃለው። ይሄ የብሩኬ ፍቅረኛ ምናምን የተባለችው በአንቺ በኩል ነው የመጣችሁ። በዛን ሰዓት ላይ ክሎዝ ማድረግ ትች ነበረ። ብሩኬ ሶሻል ሚዲያ ላይ ነው ወጥቶ የተናገረው ፍቅረኛ እንደነበረው ገባሽ አይደለ? ስለዚህ አዲስ ነገር አይደለም። በውስጥ መጣ። ይሄን ነገር ሁሉ እንዲፈጠር ያደረገችው እሷ ስለሆነች ማለት ነው። ሲቀጥል ብሩኬ በግድም ቢሆን ሀይሚ ቤት ሄዶ ሀይሚን ጠብቃታለው ብሎ ነበረ። ሀይሚ ቤት የመጣው ዛሬ ደግሞ ትናንትና በተናገረችው ነገር ምናምን ምናምን ሀይሚዬ ያው ስለ ታመምክ ነው እንጂ ነገሩን ረስቸው አይደለም ከተሻለ በኋላ ምናምን የሚቀጥሉበት አይነት ነው የመሰለው። ብሩኬ ከተናገረችው አንጻርና በዛ ነገር ስለተቀየመ ከዚህ በኋላ ከሀይሚ ጋር ያለው ነገር አብቅቷል። መቼም ነው የማያበቀው? መቼም እውነቴን ነው የምነግራችሁ፣ የሀይሚና የብሩኬ ነገር መቼም አያበቃም። ሁል ጊዜ ሀይሚን ብሩኬም ትደጋግሙትላችሁ ይህን ነገር። የኔና የሱ ነገር አብቁቷል። እሱም በመንገዱ እኔም በመንገዱ። የዛሬ ሁላ ብሩኬ እንዳደርስብኝ አልደርስብሽም ሁላ ሲል ነበር፣ የማይሆነውን ነገር። እስከ ዛሬ ራሱ እንደሱ አልተባባላችሁም? ገባችሁ አይደለም። መዋደድ መፋቀር፣ በነገራችን ላይ ትልቅ ደረጃ የሚደርሰው መከባበር ሲኖር ነው። መደማመጥ መስማማት ሲኖር ነው። ገባችሁ አይደለም? አለበለዛ መናናቅ ይመጣል። ብዙ ጊዜ ሀይ የሆኑ ቃላቶችን ስትነጋገሩ፣ ተገቢ ያልሆኑ ቃላቶችን ስትነጋገሩ ባፋችሁ ማውጣት ብቻ አይደለም፣ አእምሯችሁ ሴብ ያደርገዋል። ብዙ ጊዜ እናገራለሁ ከዚህ በፊት ብሩኬም ሀይሚን ተገቢ ያልሆነ ቃል አትነጋገሩ ምክንያቱም ለሚያልፍ ቀን ይሄ የማያልፈው ቃላችሁ ሶሻል ሚዲያ አሁን ላይ ይቀመጣል በኋላ ይሰማችኋል ከዚህ በፊት በመካከላችሁ ያው ታቃላችሁ እነ ዳኒ ምናምን የነበሩ ጊዜ ማለት ነው እና እነዛ ነገሮች አድገው አድገው መጥተው ነው ዛሬ ላይ ብሩኬ አታከብርኝ በቃ አፍሽን ትከፍችብኛለሽ እንከባበር እያለ ሀይሚን ለመናገር የደረሰው ያበቃው የዛን ጊዜ ተደምሮ ተደምሮ እየቆየ ሲመጣ፣ ገባችሁ አደለ? የሆነ ነገር ፉል እኮ ይሆናል ይሞላል። ገባችሁ አደል? እና ለዛም ነው ብሩኬ እኔና አንቺ መከባበር አልቻልንም መደማመጥ አልቻልንም እያለ ያለው ማለት ነው። እና ዛሬ ላይ የምትናገሯት ቃላት ነገ ዋጋ ታስከፍላለች። በማንኛውም ሁኔታ ብትሆኑ ማለት ነውና ስለዚህ ፍቅራችሁ እንዴት ነው ሊያድግ የሚችለው ሊዳብር የሚችለው? ስትከባበሩ፣ ስትደማመጡ፣ በቃ በትትና ነገሮችን ስትፈቱ። ችግር እኮ የለም አይደለም? በማንኛውም ሰው ህይወት ውስጥ ችግር ይመጣል። የብሩኬ ፍቅረኛ መጣች አይደል? ሀይምዬ ማለት ነው። እንዲያውም ብሩኬን አሳርፋት እያለች ነበር። ኖ ብሩኬ አይደለም የሚያሳርፋት አንቺ ነሽ የምታሳርፊያት። ብሎክ አርገሽ ፊት ብትነሻት እየተጃጃለች አትመጣም። ብሩኬን ከላክሹ ምናልባትም ልታጠምደው በሌላ ነገር ልትጥለው ትችላለች። ገባሽ? አንቺ ደግሞ ያን ነገር ስታይ የበለጠ ትናደጃለች። ለብሩክ ያለች ምናምን ነገሮች ሁሉ ይቀንሳሉ። አንተ በራስ ጊዜ ነው ይሄንን ያደረከው? ምና ሁላ ልትትዩ ትችያለች ሀይሚ እነ ብሩኬን አይደለም እሷ ጋ መላክ አለብሽ። አንቺ ራስሽ ፊት ንሻት እንዴ። ከአንድ ዓመት በላይ አብራችሁ ኖራችሁ ይል እንዴ፣ ብዙ ነገሮችን አሳለፋችሁ ይል አትተዋወቁም ማለት ነው። በመካከላችሁ ፍቅር የለም ማለት ነው። ይሄን ሁሉ ስታረጉ፣ ይሄን ስል ይቅርታ፣ ዛሬ በጣም ስለተናደድኩኝ ነው። ገባችሁ አይደለም። ማለት በሚነጋገሩት ነገሮች መሆን የሌለበት ነገር ነው። እየተነጋገሩ ያሉትኝ ሁለታቸው የመለየት ነገሩን እየደገፉት ነው። እንግዲህ ብሩኬ፣ ዛሬ በቃ በእኔና አንቺ መሀል ያለው ነገር መብቃት አለበት ብሎ ቤቱን ለቆ ወጥቷል። በዛን ሰዓት ደግሞ ጋር በጣም ተሰምቷታል፣ ከፍቷታል። እንደፈለግ የምትመጣበት የምትሄድበት ቤት አይደለም። በቃ ከመጣ ከእኔ ጋር መቀጠል አለብኝ ይሰማኛል እያለች ነበር። አዎ እውነቷን ነው። እና ልጁ የሆነ ነገር ስ ቢያረገኝ፣ ትትሀኛ አትሂድ እያለች ነው ብሩኬ ትቷት ሄደው። ሀይሚዬም እንግዲህ ተናግራለች፣ ከዚህ በኋላ ሄድሀል፣ አትመለስም፣ አታገኘኝም ብለዋለች። ብሩኬም ደግሞ በዛ ነገር ተስማምቷል፣ በጭራሽ የማይሆነውን ነገር። በዚህ ሰዓት ብሩኬ ምንም ብትናደድ ምንም ቢሰማ ሀይሚ የተናገረችው ነገር ምናልባት ውስጥ የሆነ የቀረ ነገር ቢኖርም ልጠብቃት ግድላል፣ በቃ ቤት እስከምትቀየር ድረስ። ልጁም አግባብ አይደለም፣ በፈለገው ሰዓት መቶ ቤቷን እያንኳኳ መግባት፣ በፈለገው ሰዓት መውጣት መ ሀብቱ አይደለም ገባ አይደለም። ስለዚህ አንተ ልታስከብራት ግድ ይላል። በመጀመሪያ ተናደደች ሀይምዬ። እንደገና ደግሞ ትቀናለች ስለምትወድ፣ አለቀ ከእሷ ጋር ከዛችኛ ከድሮዋ ሴት ጋር ምናምን፣ ያው እሷ ምጽፍላትን ስለምታይ የሆነ ነገር ያላችሁ ስለሚመስላትኝ ትቀናለች። ለዛም ጭምር ነው። ሲቀጥል ደግሞ ቤት እስከምትለቅ ወይንም ደግሞ ቤት ሌላ ቤት አግኝታ እስከምትከራይ ድረስ ትትሀት መሄድ የለብም። ገባ አይደል ብሩኬ እና ዛሬ መሄድህ እኔ አግባብ አይደለም ጭራሽ ደግሞ እስከ ጭራሹ ነው እየተባባላችሁ ያላችሁት እስከ ጭራሹ የሚባል ነገር የለም ኦዲንስን አይደለም ይቅርታ መጠየቅ ያለባችሁ ኦዲንስ አሁን እንወዳችኋለን ከምታስቡት በላይ ግን የእናንተን ህይወት የምትኖሩት እናንተ ናችሁ በጣም ማሽ ነው የምታረጉት በጣም ነው የምታምሩት ለዛም ነው ደግሞ ኦዲንስ እየደግፋችለሁ እና ተለያይታችሁ አትለያዩም አቃለውኝ ፈጣሪ አንድ ያደርጋችኋል ግን ደግሞ አንዳንድ ጊዜ ረጋ ብላችሁ ነገሩን ለማየት ለመመርመር ሞክሩ። ሀይብዬም ሴት ልጅ በጣም ብልጥ ናት። በብልጠቷ ነው ህይወትን መኖር የምትችለው፣ ጉልበተኛ ሳትሆን ብልጥ ናት። ወንድ ልጅ ደግሞ በጉልበቱ። ብሩኬም ተናግሯል። እኔ ምናልባትም ጆሮዬ ልሰማሽ ሁላ አልችል እችላለሁ እያለ ነበር ከትናንት ወዲያ አይደል? ዛሬም ደገመው እና ነግሬያት ነበር እያለ ነው። እና ብሩኬ ተረጋጋ። በጣም ስሜታዊ ለውሳኔ ቅርብ አይነት ሰው አውቃለሁ፣ ግን ተረጋጋ። ሀይብዬም ደግሞ በዚህ ሰዓት ማንም የላትም፣ በጣም ተክዛለች። ከዚህ በኋላ ትምህርት ውሰጂ፣ ሀይብዬም። ብሩኬም ትምህርት ውሰዱ። በቃ ተከባ ባበሩ፣ ተደማመጡ። ፍቅራች ትልቅ ደረጃ እንዲደርስ የሰው ልጅ የመጀመሪያው መከባበር፣ መደማመጥ፣ ጊዜ መሰጣጠት ገባችሁ? አለ ለአንዱ ጊዜ ሲሰጥ ትልቅ ደረጃ ይደርሳል። ና ወል እንግዲህ ነገ ተስማምታችሁ ወይንም ብሩኬ ያሳዝና ትመለሳለ ብዬ ተስፋ አረጋለኝ ነገ ብሞት መቃብሬ ላይ ልትል ሁላ እያለች ነበር። እንዴት አስችለው ተታት እንዴት እራሱ አላቅም። የምሬ እንደምላችሁ ጥፋት ሁለታችሁም ጋር ጥፋት አለ። ለዛም ነው እዚህ ደረጃ ያደረሳችሁ። ገባችሁ አይደለ? መጀመሪያ ነገሮችን ቀስ ብላችሁ ፈታችሁ ቢሆን ነገሮችን ትኩረት አድርጋችሁ ተደማምጣችሁ ቢሆን ሁለታችሁም እልውስጥ ባትገቡ እዚህ ደረጃ አደርሱም ነበር። ሁለታችሁም አውቃለሁ፣ ወጣት ናችሁ። ብሩክ እያለ ነበር፣ ገና አልበሰርሽም እያለ ነበር። ሃይሚን፣ አንተም አልበሰርክም። ሁለታችሁም ገና ናችሁ፣ ልጆች ናችሁ። እየተፈጠረ ያለው እኛና ትንሽ ነገሮችን በትኩረት ተመልከቱ። የእኔ መልክት ነው። በጣም የምንወዳችሁ መቼም የማትለያዩ ሰዎች ናችሁ። ቤተሰብ የተሰማችሁ በኮሜንት አስቀምጡልኝ። ባባይ